ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ ምርጫዎች ጋር አብርሃም እንኳን እንት ነኝ። አንዳንድ ተቋማት ማይክሮሺፕን ያላስቀበሩ ሰራተኞችን ስራ ላለመቅጠር ፍላጎት እያሳዩ ነው መባሉ መነጋገሪያ ጉዳይ ሆኗል። የአገልግሎት ክፍያንም በዚሁ በማይክሮሺፕ የሚፈጽሙ ሀገራት አሉ። እነማን እንደሆኑ በቆይታችን እናስደምጣችኋለን። በጃፓን በአንድ ዓመት ጊዜ ብቻ አርባ ሺህ የሚጠጉ ዜጎች ብቻቸውን በቤት ውስጥ ሞተው መገኘታቸውም ተነግሯል። በመላው ዓለም በአሁኑ ወቅት ከአራት ሚሊዮን በላይ ሮቦቶች የሰው ልጆችን ተክተው ስራ ላይ እንደሚገኙም ሰምቷል። ሁሉንም ጉዳዮች እናስደምጣቸዋለን። አብራችሁን ቆዩ። አንዳንድ ተቋማት ማይክሮቺፕን ያላስቀበሩ ሰራተኞችን ስራ ላለመቅጠር ፍላጎት እያሳዩ እንደሆነ ተሰምቷል። በታሪክ ለመጀመሪያ ጊዜ ማይክሮቺፕ በሰው ሰውነት ውስጥ የተቀብረው በአውሮፓውያኑ በ1998 ነበር። በዩናይትድ ኪንግደም እና በአውሮፓ የሚኖሩ አራት ሺህ ሰዎችን በማነጋገር ከሦስት ዓመት በፊት የተሰራ ጥናት እንደሚጠቁመው 51 በመቶው ማይክሮቺፕ በሰውነታቸው ውስጥ እንዲቀበር ይፈቅዳሉ። በሕክምናና በክፍያ ስርዓት ማይክሮቺፕን በመምረጥ ረገድም በቻ ቻይና በጃፓን እና በደቡብ ኮሪያም ከፍተኛ ፍላጎት መኖሩ በጥናት ተረጋግጧል። ከሰዎች ባሻገር የቤት እንስሳትም ሲጠፉ ለማግኘት ይኸው ማይክሮቺፕ እየተገጠመላቸው እንደሆነ እየተነገረ ነው። እንደ ስዊድን እና ኔዘርላንድስ ባሉ ሀገራት ባቡር ለመሳፈር ምግብ ለመግዛትና ወደ ቢሮ ለመግባት ማይክሮቺፕ መጠቀም እየተለመደ መጥቷል። አንዳንድ መስሪያ ቤቶች ማይክሮቺፕ ያላስቀበሩ ሰዎችን አንቀጥርም ማለታቸውን ተከትሎ ማይክሮቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶችም አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንፃር ማይክሮቺፕን የተመለከቱ ጥያቄዎች በብዙዎች ይነሳሉ። በሌላ በኩል ደግሞ ማይክሮቺፕን የተመለከቱ የሴራ ትንትናዎችም ይደመጣሉ። እስካሁን ድረስ በዓለም ላይ ወደ 200 ሰዎች ሰውነታቸው ውስጥ ማይክሮቺፕ እንዳስገቡም ተነግሯል። አንደኛው ገመድ አልባና በራዲዮ ሞገድ መልእክት የሚያስተላልፍ ማይክሮቺፕ ሲሆን መጠኑ የሩዝ ፍሬ ያህል ዓለም ነው የተባለው ለእያንዳንዱ ሰው መለያ ቁጥርም ይሰጠዋል። ይህ ማይክሮቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት አሊያም የሆርሞን መጠን ተመዝግቦ መረጃው በራዲዮ ሞገድ እንዲተላለፍ ይሆናል። ማይክሮቺፑ ከሰውነት ውስጥ ወጥቶም የያዘው መረጃ ወደ ኮምፒውተር ሊገለበጥም ይችላል። ይህ በሕክምና ውስጥ የቆየ ነገር እንደሆነም በባለሙያዎች ሲነሳም ይደመጣል። ሁለተኛው አይነት ማይክሮቺፕ ደግሞ በተለይ ከጭንቅላት ኒውሮኖች ጫፍ ጋር የሚገናኝ ነው። መጠኑም ሳንቲምን ያክላል። በአቅራቢያው ካለ ኮምፒውተር ጋር መረጃንም ሊለዋወጥ ይችላል። የትኛውም አዲስ ቴክኖሎጂ ሲመጣ እንደሚሆነው ሁሉ ስለ ማይክሮቺፕም ብዙ የሴራ ትንተናዎች በተለያዩ ጊዜያት ይነሳሉ። በጉል የሚስተዋለው ግን ኮሮና ቫይረስ ወረርሽኝን እየተመለከተው ነው። ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ማይክሮቺፕ ለመቅበርና በቺፑ አማካኝነት ክትትል ለማድረግ ነው የሚል መረጃ መሰራጨቱን አንዘነጋውም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢልጌትስ ነው ተብሎ በስፋት ሲወራም ቆይቷል። የማይክሮቺፕ ባለቤቶች ማይክሮቺፕ ያስቀብሩ ሰዎችን ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተለናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እየሰበሰቡ ነው። ማይክሮቺፕ የዲያብሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንተናዎችን እየሰማን መተናል። እነዚህ የሴራ ትንተናዎች በሳይንሳዊ መንገድ የተደገፉ እንዳልሆኑ ግን በዘርፉ ባለሙያዎች በስፋት ይነገራል። በጃፓን በባለፈው ዓመት አርባ ሺህ የሚጠጉ ሰዎች ብቻቸውን ቤት ውስጥ ሞቶ መገኘታቸውን አንድ ሪፖርት አመላክቷል። በጃፓን በአውሮፓውያኑ 2024 የመጀመሪያው አጋማሽ አርባ ሺህ የሚጠጉ ሰዎች ቤት ውስጥ ብቻቸውን ሞቶ መገኘታቸውን የአገሪቱ ፖሊስ መረጃ ያሳያል። ከእነዚህ መካከል አራት ሺህ የሚሆኑት ህይወታቸው ካለፈ ከአንድ ወር በላይ በኋላ አስክሬናቸው መገኘቱንና የአንድ መቶ ሰላሳ ሰዎች አስክሬኖች ደግሞ ከአንድ ዓመት በላይ ማንም ሳያቸው መቆየታቸውን የብሔራዊ ፖሊስ ኤጀንሲ ኤጀንሲ ገልጿል። ኤጀንሲው ጨምሮም ሪፖርቱ በአገሪቱም ብቻቸውን ኖረው ብቻቸውን የሚሞቱ ህዝቦቿም ከጊዜ ወደ ጊዜ እየጨመረ የመጣውን ከፍተኛ የአረጋውያን ቁጥር ችግር ፍንትው አድርጎ ያሳያልም ብሏል። እንደ የተባበሩት መንግስታት መረጃ ከሆነ ጃፓን በዓለማችን በርካታ በእድሜ የገፉ ዜጎች ያሏት ሀገር ናት። የሀገሪቱ ብሔራዊ ፖሊስ ኤጀንሲ መረጃ እንደሚያሳየው በ2024 የመጀመሪያው አጋማሽ በአጠቃላይ ብቻቸውን ይኖሩ የነበሩ 37227 ሰዎች ቤታቸው ውስጥ ሞተው ተገኝተዋል። ከእነዚህ መካከል ከ70 በመቶ በላይ የሚሆኑት እድሜያቸው 65 እና ከዚያ በላይ የሆናቸው ናቸው። ከነዚህ መካከል 40 በመቶ የሚሆኑት አስክሬናቸው የተገኘው በአንድ ቀን ውስጥ ሲሆን ወደ 3939 ሰዎች ደግሞ አስክሬናቸው የተገኘው ከሞቱ ከአንድ ወር በኋላ መሆኑን የፖሊስ ሪፖርት አመላክቷል። 130 የሚሆኑ አስክሬኖች ደግሞ ከአንድ ዓመት በላይ ለሆነ ጊዜም ማንም ሳያቸው ቆይተዋል። 7498 የሚሆኑት አስክሬኖች 85 ዓመትና ከዚያ በላይ እድሜ የሆናቸው ሰዎች ሲሆኑ 5920 የሚሆኑት ደግሞ እድሜያቸው ከ75 እስከ 79 የሚሆን ነው። እድሜያቸው በ70ና 74 መካከል የሚገኙት ደግሞ 5635 መሆናቸው ተገልጧል። ፖሊስ ያገኘውን ይህንን መረጃ ያልታወቁ ሟቾችን ለሚመለከተው የመንግስት አካል ሪፖርት ማድረጉን የጃፓን የህዝብ ቴሌቪዥን ኔትወርክ ዘግቧል። በዚህ ዓመት መጀመሪያ ላይ የጃፓን ብሔራዊ የህዝብ ደህንነት የጥናት ተቋም እድሜያቸው 65ና ከዚያ በላይ የሆናቸውና ብቻቸውን የሚኖሩ አረጋውያን ዜጋዎች ቁጥር በ2050 10.8 ሚሊዮን ይደርሳል ተብሎ እንደሚጠበቅም አስታውቋል። የጃፓን መንግስትም በአገሪቱ ለዘመናት የተንሰራፈውንና በከፊል በአገሪቱ ባለው የአረጋውያን ቁጥር መበራከት የመጣውን የብቸኝነትና የመገለል ችግር ለመፍታት የሚያስችል ህግም ማጽደቁም ይታወቃል። አገሪቱ የቀነሰ የመጣውን የህዝብ ቁጥሯንና የአረጋውያን መበራከት ችግር ለመፍታት ለረጅም ጊዜም ጥረት ስታደርግ ብትቆይም ይህንን ለማሳካት ግን ከባድ ሆኖባት ዘልቋል። ባለፈው አመት የጃፓን ጠቅላይ ሚኒስትር ፊዮሚ ኪሺዳ በሀገራቸው የውልደት መጠን እየቀነሰ በመምጣቱ እንደ ማህበረሰብ መቀጠል የማንችልበት ደረጃ ላይ ለመድረስ ጫፍ ላይ ደርሰናል ማለታቸውም ይታወሳል። አንዳንድ ጎረቤት ሀገራትም ተመሳሳይ የስነ ህዝብ ተግዳሮቶች እየገጠማቸው እንደሆነም እየተነገረ ነው። ባለፈው የአውሮፓውያኑ አመት ቻይናም ከ1960ዎቹ በኋላ ለመጀመሪያ ጊዜም የህዝብ ቁጥሯ ቀንሷል። በተመሳሳይ ደቡብ ኮሪያም አነስተኛም የውልደት መጠን መዝግባለች። በአሁኑ ወቅት ከአራት ሚሊዮን በላይ ሮቦቶች በተለያዩ የሥራ ዘርፎች ውስጥ ተሰማርተው እንደሚገኙ ተነግሯል። በአጠቃላይ አገልግሎት እየሰጡ ከሚገኙ ሮቦቶች ሰባ በመቶቹ የሚገኙት በእስያ ነው። ዘመናዊው ዓለም የቴክኖሎጂን መራቀቅ ተከትሎ ሮቦቶችን ከአስተናጋጅነት እስከ ፋብሪካ ሰራተኝነት ማሰማራት እየተለመደ መጥቷል። በእርግጥ ሮቦቶችን በፋብሪካዎች ውስጥ መጠቀም ከተጀመረ ትንሽ የቆየ ቢሆንም የሰው ሰራሽ አስተውሎት አጠቃቀም እያደገ መምጣት ሮቦቶች የሚገቡበትን የስራ ዘርፍ እያበዛው ስለመሆኑ ግን ይነገራል። ይህንን ተከትሎም በአሁኑ ወቅት ሮቦቶች በፋብሪካዎች፣ በሕክምና፣ በመስተንግዶ፣ በመኖሪያ ቤት ውስጥ፣ በኮንስትራክሽን፣ በውትድርናና በሌሎችም የስራ ዘርፎች ተሰማርተዋል። ሮቦቶች ክፍያ ለመጠየቃቸው እረፍትና ህመም በሚል ከስራ ለመቅረታቸው እንዲሁም እንዲሁም ከሰው ልጅ ጋር ሲነጻጸሩ ያላቸው ምርታማነት ከፍተኛ መሆን በሰፊው ተመራጭ እያደረጋቸው ይገኛል። በአሁኑ ወቅት ከ4.2 ሚሊዮን በላይ ሮቦቶች በዓለም አቀፍ ደረጃ በስራ ላይ የሚገኙ ሲሆን በ2023 በስራ ላይ የተሰማሩ ሮቦቶች ከ22ቱ በ10 በመቶ ጭማሬ ማሳየቱን የኢንተርናሽናል ፌዴሬሽን ኦፍ ሮቦቲክስ መረጃ ያሳያል። በአጠቃላይ አገልግሎት እየሰጡ ከሚገኙ ሮ ሮቦቶች መካከል 70 በመቶ የሚሆኑት በእስያም፣ 17 በመቶ በአውሮፓና 10 በመቶ ደግሞ በአሜሪካ ውስጥ ይገኛሉ። በርካታ ሮቦቶችን በስራ ላይ በማሰማራት ደቡብ ኮሪያም በአለም ቀዳሚዋ ሀገር ስትሆን ከ10ሺ ሰራተኞች መካከል 1ሺ12ቱ ሮቦቶች ናቸው። በሁለተኛ ደረጃ ላይ የምትገኘው በቴክኖሎጂ እድገት ስማቸው ከሚጠሩ የአለም ሀገራት መካከል አንዷ የሆነችው ሲንጋፖር ከ10ሺ ሰራተኞች 730 የሚሆኑት ሮቦቶችን በስራ ላይ አሰማርታለች። ጀርመን፣ ጃፓን እና ቻይና ከሶስተኛ እስከ አምስተኛ ያለውን ደረጃ ሲይዙ፣ አሜሪካ ደግሞ አስረኛ ደረጃ ላይ ተቀምጣለች። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆነው ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።